ሰላም ሰላም ክብራትና ክብራን ተመልካቾች፣ ዛሬ እንግዲህ ለከብቶቻችን ከምናዘጋጃቸው መኖ ውስጥ አንደኛ የሆነው ፈርመንትድ ፊድ ወይም ደግሞ ዘብዝፈን ለከብቶቻችን ወተት ጭማሪ እንዲሁም ደግሞ እድገት፣ ጤንነት ከፍተኛ አስተዋጽኦ ያለውን አይነት መኖ ነው ሰርቼ ማሳያችሁ እና አብራችሁን ከተከታተላቸው እዚህ ጋር የተቀመጡ ግብአቶች አሉ። ሁሉንም አካባቢዎች ላይ ልታገኟቸው የምትችሏቸው ግብአቶች ናቸው። ነገር ግን ፕሮሲጀሩ ነግራችኋለሁ፣ ቅድመ ተከተል የራሱ የሆነ ቅድመ ተከተል አለው። እሱን ተከትለን መኖ እናመርታለን ማለት ስለዚህ ወደታችን የምትመለከቷቸው የወተት ላሞች ከፍተኛ ለውጥ ያገኘንባቸው ናቸው። ይህንን ተሰጥናቸው ማለት ነው። ከሁሉም ጥምር የያዘ ነው። ያ ማለት እዚጋ የገለባ ትመለከታላችሁ። ለምሳሌ እዚህጋ ገለባ ትመለከታላችሁ። ድራይ ማተር ውስጥ የሚካተት ነው። ድርቆች ውስጥ የምናከተተው ነው። ከዚህ በተጨማሪ ደግሞ የፎሬጆች ደግሞ ተመሳሳይ እንደምትመለከቱት እርጥብ የበቆሎ የተከተከተ ማለት ነው። የተከተከተ ከዚህ በተጨማሪ ደግሞ ከፍተኛ እንግዲህ ለሚልክ ፎርሜሽን ወይም ደግሞ ለዚህ ለወተት ዝግጅት ከፍተኛ አስተዋጽኦ ከሚያደርጉ ግብአቶች ውስጥ የሚመደቡት የፎስፈረስ እና የካልሽየም ግብአቶች ናቸው። እነዚህ ሁለቱን ግብአቶች ደግሞ ከዚህ እናገኛለን ማለት ነው። በከፍተኛ ሁኔታ ካልሽየም አለው እንዲሁም ደግሞ የፎስፈረስ መጠንም አለው። ሌላ ደግሞ ሌላ ደግሞ ዲሲፒ ዳይካልሽየም ፎስፌት ከፍተኛ የሆነ ንጥረ ነገር ነው ወይም ደግሞ ከስሙም እንደምንረዳው የካልሽየምና የፎስፈረስ ንጥረ ነገር በውስጡ እያካተተ ነው። የፎስፈረስ መጠኑ በጣም ከፍተኛ ነው። የካልሽየም መጠኑ ደግሞ ዝቅተኛ ነው። ስለዚህ ከፍተኛ መጠን ደግሞ ካልሽየም ከዚህ ውስጥ እናገኛለን ማለት ነው። ስለዚህ ለወተት ምርት ተጨማሪ እጅግ በጣም ከፍተኛ ጥቅም ከሚሰጧቸው ግብዓቶች ውስጥ የሚጠቀሱት በፓውደር መልኩ ወይም ደግሞ በዱቄት መልኩ የምናስገባቸውም ልክ እንደነዚህ እንዳልኳችሁ ዲሲፒ እና አጠቃላይ የሚኒራል ፕሪሚክሶችን የያዘ ነው ሚራሎችን የቫይታሚን ፕሪሚክስ አይደለም ያካተተ ነው በዚህ ውስጥ ማለት ነው። እንግዲህ ለከብቶቻችን ሚኒራል እጅግ በጣም እጅግ በጣም አስፈላጊ ከሚባሉ ግብአቶች ውስጥ፣ ንጥረ ነገሮች ውስጥ የሚጠቀስ ነው ማለት ነው። ሌላው እዚህ ጋር ኮንሰንትሬትድ ፊድ አዘጋጅተላል። በሜሽ መልኩ ዱቄቱ ነው የምትመለከቱት። በተመሳይ ደግሞ ሁለት ቀን ያክል ሁለት ቀን ያክል የተዘፈዘፈ ደግሞ ያው እንደምትመለከቱት ድራይ ማተር በውስጡ አለ። ውሃ አለው። ጨዋ አለው። የተዘፈዘፈ ነው ሁለት ቀን ያክል ፈርመንትድ የሚያስባለው ከዚህ አንጻር ነው ሌላው ደግሞ እንደ እርሾ ተጠቅመንበታል ይስት ተጠቅመንበታል ያ ማለት እንደ ፕሮባዮቲኮች ያ ማለት የሩመን ሄልዝ ወይም ደግሞ ይሄ የውስጥ ሜታቦሊዝሙን ዳይጀሽኑን እጅግ በጣም ከፍተኛ ሁኔታ ውስጥ ወይም ደግሞ ጤናማ አድርጎት ከፍተኛ የሆነ ስራን ለመስራት የሚጠቅሙን አይነት ግብአቶች ናቸው ማለት ነው ስለዚህ ፕሮባዮቲኮችን እናዘጋጃለን ፕሮባዮቲኮች የምንላቸው አዘጋጀቱ ነግራቸዋለን ከዚህ ቀደም ለዶሮዎችም ተጠቅሚው ነበረ ፕሮባዮቲክ ምንድን ነው? እንዴት ነው አዘጋጃጀቱ? ብሎ የጠየቁኝ ብዙ ሰዎች አሉ። ፕሮባዮቲክ አዘጋጀቱን ደግሞ እነግራችኋለሁ። በወተት እናዘጋጀዋለን። እንዲሁም ደግሞ በቦቆሎ የተቀቀለ በቆሎ ውሃውን ብቻ እንጠቀማለን። ሞላሰስ እንጠቀማለን። ስኳር እንጠቀማለን። እነዚህን ብቻ ተጠቅመን ሶስት ቀን ያክል ዘፍዝፈን ወይም ደግሞ እያማሰልን ማስቀመጡ ብቻ በቂ ነው ማለት ነው። ያንም ፕሮባዮቲክ ማዘጋጀት አዘጋጀቱን ደግሞ ሙሉ ፕሮሰሱን አሳያችኋለሁ። ስለዚህ በ ይህ የፈርመንቴሽን ፕሮሰሱ በጣም ከፍተኛ ሁኔታ ውስጥ እንዲገባ ወይም ደግሞ በከፍተኛ ሁኔታ እንዲብላላ ከሚያደረጉ ነገሮች ውስጥ ፕሮባዮቲክ ስላለበት ወይም ደግሞ እርሾ ስላደረግንበት ማለት ነው። ፕሮባዮቲክ ባይኖራችሁም ምናልባት ከዚህ ቀደም እንደ ይስት የተጠቀማችሁበት ወይም ደግሞ እርሾ የተጠቀማችሁበት ፈርመንትድ ፊድም የቆየ እየተዘፈዘፈ መኖም ካለ በጣም ከፍተኛ ሁኔታ ውስጥ እንዲብላላ ከሚያደረጉ ነገሮች ውስጥ የሚጠቀስ ነው ማለት ነው። ስለዚህ ቀጥታ ወደ መጣንበት ሀሳብ እንግባ። ይሄ መኖ ከሁሉም አይነት እንግዲህ ጠዋት ላይ ሳር እንሰጣለን፣ እንደገና ደግሞ ገለባ እንሰጣለን፣ እንደገና ደግሞ ኮንሰንትሬት እንሰጣለን፣ መልሰን ፈርመንት እንሰጣለን። እነዚህ ሁሉ ፕሮሰሶች የሚያስቀር ነው። ሁሉንም በአንድ ጊዜ ከብቶቻቸው ይህንን ከመመገባቸው በፊት ጠዋት ጠዋት ሁልጊዜም ድራይ ማተር መጠቀም መቻል አለባቸው። የሩመን ህልዝን ወይም ደግሞ የዚህ የስርዓተ እውደቱ ይሄ ልክ እንደ ብሎት አይነት ነገር እንዳይፈጠር ያ ማለት ከርስ መወጠር፣ የሆድ መነፋት አይነት ባህሪ እንዳያመጣ ሁልጊዜ ድራይ ማተር ጠዋት ጠዋት ድርቆሽ፣ ለምሳሌ ጭድ ሊሆን ይችላል፣ ገለባ ሊሆን ይችላል። እንዲሁም ደግሞ ድርቆሽ የሳር ድርቆሽም ልትጠቀሙ ትችላላችሁ። ብቻ ግን ጠዋት ጠዋት ምንጊዜም መደረግ አለበት ለከብቶቻችሁ። ድራይ ማተር መጠቀም አለባቸው። ድርቆሽ አይነት ነገር መጠቀም መቻል አለባቸው ማለት ነው። ስለዚህ ሳርም ሊሆን ይችላል፣ ገለባም ሊሆን ይችላል። ከዛ በኋላ ነው ይሄ በተለይ ይሄ ጨጓራ ውስጥ ገብቶ የመዋጠጥ አይነት ባህሪ ስላለው ነው ይህንን የምንጠቀመው ጨጓራ ውስጥ ገብቶ የማመንዠግን ባህሪ እንዲያነሳሳ ከሚያደርጉ ነገሮች ውስጥ ድራይ መተሮች ናቸው። ነገር ግን እነዚህ ኮንሰንትሬቶችን የምትሰጡ ከሆነ አብዝታችሁን የምትሰጡ ከሆነ ምንም አይነት የስራ ተውደቱ አይከናወንም። ወይም ደግሞ ይሄ የከርስ ስርዓት የምንለው አይነት የፍርስ ስርዓት የምንለው አይነት ስራ ይስተጓጎልባቸዋል ማለት ነው። ስለዚህ አሲዲዮሲስ እንዲፈጠር ያደርጋል። ከብቶቻችሁ በተደጋጋሚ ይሄ የብሎት አይነት ነገር እንዲመጣ ያደርጋል። እነዚህ እነዚህ ነገሮች ሙሉ በሙሉ ሊከሰቱባቸው የሚችሉ ነገሮች ናቸው ማለት ነው። ስለዚህ ዛሬ ወደ ዝግጅቱ እንመጣለን። መጀመሪያ የምናደርገው በመቀጠል ደግሞ ሞላሰስን እንግዲህ ከፍተኛ የኢነርጂ መጠን ያለው ነው። ፓላተብሊቲውን ይጨምረዋል፣ ተወዳጅነቱን ይጨምረዋል። ፍሌቨርድ ነው፣ ከሽታ ጋር አንጻር በጣም ከፍተኛ ጠቀሜታ ያለው ነው ኢነርጂ ለሚደልቡ ከብቶች ለወተት ላሞች እጅግ በጣም ከፍተኛ መጠን ልስበሰጧቸው ከብቶቻችሁ ወደው ሊመገቡት የሚችል አይነት ግብአት ነው። ከዛ በመቀጠል እዚች ጋ የሚኒራል ፕሪሚክሱን እንነሰነሳለን። የሚኒራል ፕሪሚክሶች እንግዲህ ለወተት ላሞች እጅግ በጣም አስፈላጊ ናቸው። ከሚባሉ የሚኒራል አይነቶች ውስጥ እንደነገርኳችሁ ካልሽየምና ፖታሽየም እጅግ በጣም አስፈላጊ ናቸው። ይህም ደግሞ ካልሲቴክ ቅድም እንዳልኳችሁ ሚልክ ፕሮዳክሽንን በቃ ጣሪያ እንዲነካ ከሚያደረጉ ነገሮች ውስጥ ይሄ ሚልክ ፌቨር የምንለው ደግሞ አለ። ይሄ በአማርኛ ፍቹ በጣም ከባድ ነው። ነገር ግን ከዚህ ከካልሽየም ጋር ተያይዞ የሚመጡ አይነት በሽታዎች አሉ። በተለይ የወተት ላሞቻችሁ በጣም ከፍተኛ ወተት ምርት አምራች ከሆኑ ወይም ደግሞ ከፍተኛ ምርት ሰጪ ከሆኑ በካልሽየም ሊደጎሙ ይገባል። አልፎ አልፎም እንደውም ኦራልም ሊሰጡ የሚችሉ በሚጠጡት ውሃ ውስጥ ተቀላቅሎ ሊሰጥ የሚችል አሊያም ደግሞ ኢንጀክትም የሚደረጉ የተለያዩ የካልሽየም አይነቶች አሉ። ስለዚህ እኛ ደግሞ ምንም አይነት ዲፍሸንሲ ስለሌለባቸው ከብቶቻችን ሙሉ በሙሉ በሚዘጋጀው መኖ ውስጥ ኮንሰንትሬት ውስጥም አለ። በጣም መጠኑ አነስተኛ ነው እንጂ እንደ ሰፕልመንት ግን ይህንን ጨምረን እንሰጣችኋለን ማለት ነው። እዛ በመቀጠል የምናደርገው በመቀጠል የምናደርገው እንግዲህ ይሄ እንግዲህ ከብቶቻችን ወደውት እንዲመገቡ ፎሬጆችን ደግሞ እናቀላቀላለን በደንብ ወጦቻችን ወደውት የሚመገቡት እዚህ አይነት መንገድ ሲሆን፣ ም ወደውት የመመገብ አይነት ባህሪ ያላቸው በደንብ ይቀላቀላል፣ በደንብ ይቀላቀላል። በቆሏችንን አሁን እናደርጋለን እናቀላቀላለን ባይትሬት አቁምና በደንብ እናዋሃዳለን ኮንሰንትሬት ፊዳችን ይጨምረናል በደረቁ ማባያ እንዲሆናቸው ከብቶቻችን ከፍተኛ የሆነ የመወደድ አቅም ያለው መኖ።

እንግዲህ እንደምትመለከቱት ይህንን ይመስላል። መኖ በጣም ወደውት ሊመገቡት የሚችል አይነት መኖ ነው። ከሁሉም ነገር የተዋቀረ ነው። ድራይ ማተሩንም ድርቆሹንም ይዟል። ፎሬጆችንም፣ እርጥብ ቅጠሎችን ይዟል። እንግዲህ ለእርጥብ ቅጠሎች ለቫይታሚን ምንጮች እንዲሁም ደግሞ ለሩመን ሄልዝም በጣም አስፈላጊ የሚባሉ ናቸው። ለከርስ ስርዓት የምንለው በጣም አስፈላጊ ናቸው። ስለዚህ ከብቶቻችን ይህንን ተመግበው እጅግ በጣም ከፍተኛ የሆነ ጥቅም የሚያገኙባቸው ናቸው። ስለዚህ ለከብቶቻችሁ ሁል ጊዜ ይህንን መስጠታችሁ እጅግ በጣም ውጤታማ ስራ እንዲሰሩ ያደርጋል። ጤንነት አንጻር ከሚልክ ፕሮዳክሽን ጋር ተያይዞ ወተት ምርት ላይ ላሉ ከብቶች እጅግ በጣም አስፈላጊ ነው። ከዚህ ውስጥ ኒውትረንቶች አብዞርቭ የመደረግ አቅማቸው እጅግ በጣም ከፍተኛ ነው ከድራይ ማተሩ ይልቅ። አሁን ለምሳሌ ይሄ እንደምትመለከቱት ውሃ አለው፣ ፈርመንትድ ነው። እንደምትመለከቱት ውሃ አለው። አሁን ይሄ ጨጓራ ውስጥ ገብቶ ያ ማለት ወደ ትንሹ አንጀት ከገባ በኋላ በከፍተኛ ሁኔታ የመመጠጥ አቅሙ በጣም ከፍተኛ ነው፣ ከእንደዚህ ከደረቅ አይነት መኖች። ለምሳሌ አብዛኛውን ጊዜ እኛ የምንጠቀምባቸው የመኖ አይነቶች ደረቆቹ ነው። ኮንሰንትሬት አይደለም። የምጥን መኖ የምንለው ወይም ደግሞ የወተት ላሞች መኖ የምንለው ደረቅ ነው። ከዛ ኒውትረንቶችን ሙሉ በሙሉ መጦ ለማውጣት ከብቶች ይቸገራሉ። ነገር ግን ደግሞ እንደዚህ የተብላላ አይነት መጀመሪያውኑ በጣም የተብላለ አይነት መኖ የምታዘጋጁላቸው ከሆነ የጨጓራ ውስጥ ገብቶ ለመፈጨት ያለው ጊዜ እጅግ በጣም ቀልጣፋ ነው የሚሆነው ፈጣን ነው የሚሆነው። እንዲሁም ደግሞ የክርስ ስርዓትን ጤንነትን ይጠብቃል። እንግዲህ ባለ አራት ጨጓራ ናቸው እንደምትመለከቷቸው እነዚህ እነዚህ የአመንዣጊ የምንላቸው እንስሳቶች ማለት ነው። ስለዚህ ጤንነቱ እጅግ በጣም ሊጠበቅ ይገባል። ለዛም ነው ድራይ ማተር ያደረግንበት ኮንሰንትሬት ብቻ ነበረ ከፍተኛ ጥቅም ያለው ለከብቶች። ነገር ግን አመንዣጊ ከመሆናቸው ጋር ተያይዞ አሲዲዮሲስ እንዳይፈጠር ይሄ ብሎት አይነት ነገር እንዳይፈጠር ቀድመን ከሁሉም አይነት ንጥረ ነገር ከሁሉም አይነት ግብአቶች የተዘጋጀ መኖ አዘጋጅተን ለከብቶቻችን ሰተናል ማለት ነው። ስለዚህ እንደምትመለከቱት ዛሬ ወደውት የሚመገቡትን አይነት መኖ አዘጋጅተናል ሰጥተን ደግሞ እንመለከታለን ማለት ነው።